ወይኔ እንግዲህ ዛሬ የማትጠብቁት እንግዳ ቤቴ ይመጣል። በቃ ልቤ በሃሴት ልቤ ወጣ ልትሄድ ነው፣ በቃ ልትበር ነው እና በቃ የሚይዘው የምጨብጠው እኔ ጠፋኝ። እንዴ ማለት እንደዚህ ይመጣል ብሄራሰብኩም ነበር በጭራሽ ማለት ነው። አምላኪ ይሄ የሚይዘው የምጨብጠው ጠፋኝ። አያችሁ ፀጉሪ አያችሁ ፀጉሪ እዚህ ጋ ሲገጥም ዳይ እናውራበት አለን። አሁን ቸኩያለሁ ዛሬ ዛሬ የዛሬው እንግዳ ልዩ ነው የዛሬው እንግዳ ልዩ ነው የዛሬው የዛሬው እንግዳ ልዩ ነው የዛሬው እንግዳ ልዩ ነው ምን ነበር ሌላ ወይኔ ማርጎ ራሱ ጠፋኝ እሺ ታዛስ ምን ልብሴ ራሱ እዩት እንዴት ዝብርቅርቅ እንዳለ ማለት ነው እንዴ ሳላስበው ነው ቤት የሚመጣው ሴረም ነው ይሄ በነገራችን ላይ ሞይስቸራይዘር የግድ ነው ለፊት ማለት ነው። ፊት እርጥበት መስጠትና ሰንስክሪን መቀባት ግድ ነው። ግን ዋናው ነገር ደግሞ ለፊታችን መጀመሪያ ያደረግኩት የቡና ኦይል ማርያት እንዳይመጣ፣ ቆዳችን ቆንጆ እንዲሆን፣ እንዲያንጸባርቅ ምንም አይነት ነገር እንዳይኖርብን ማርያት ከመምጣቱ በፊት እንዲከላከል ከመጣም በኋላም ደግሞ ከአምስት ወር በኋላ እንዲያስወግድ ተብሎ የተሰራ ስለሆነ ማለት ነው። በቃ ፊታችሁ ሌላ ታሪክ፣ በቃ ሌላ ታሪክ ውስጥ ለሚገባው ፊታቸው ነገራችን ላይ

አምላኬ ወይ በቃ በፊት ጥራት በጣም የምኮረው ኦኬ፣ ፔንስላችን እንደዚህ ከተቀባም ፔንስላችን እንደዚህ ከተቀባም በኋላ የሽግላም የራሳችን ከለር ተመሳሳይ በጣም ወደው እንትን ነው እዚህ ጋር ካልኩት ጋር እንዲመሳሰልልኝ ትንሽ ወደ ፒንክ ቀይረዋለሁ። ኦኬ አሁን በደም ደም ትንሽ ምን አይነት ልብስ ልልበስ ሀበሻ ቀሚስ ልልበስ ወይ ዘመናዊ ልብስ ልልበስ ምን አይነት ልብስ ልልበስ ምን ለጊዜው ቀለል ያለ ሀበሻ ቀሚስ ምክንያቱም እስከ ማቀራረብ ምን እስከምል ምን እስከምል ቆንጆ አበሻ ቀሚሴን ወጥ ምናምን እንዳይነካብኝ ወይም ደግሞ ትን እንዳይልብኝ፣ ሲምፕል አበሻ ቀሚስ ልልበስና በኋላ ስጨርስ ደግሞ ሌላ ቆንጆ አበሻ ቀሚስ እለብሳለሁ ማለት ነው። ሰው ሌላ ሲምፕል ልልበስ። ለጊዜው የምለብሰው አበሻ ቀሚስ ይሄንን ይመስላል ልልበስና ላሳያችሁ። አንገት ባዶ ሲሆን በጣም ነው የሚያስጠላው፣ ግን ምንም ማድረግ አልችልም መድኒቴን እስከምጨርስ በነገራችን ላይ ይሄ አላርጂክ ሊጠፋልኝ አልቻለም። ይሄን እስከ መጨረሻው ደግሞ አንገቴ ረጅም ስለሆነ በጣም ነው የሚያሳጣው የሚያስጠላው ያለ ማህታፍ ከዛ ጉርገርሌን ከዛ ዳይመንድ ሽቶ ሌላ ትደረበበታለሁ። ስለዚህ ሰው ምኖርሽ ለምን አለበት ሽምሮ ላይ ጠይቀኝ ይችላል። ግን ቢያንስ ይሄድ ላድርገው እስኪ እንትን የሚያሳካኝ ከሆነ አወጣዋለሁ። እንዴ እንደምን ሰይጣን ነው! በድንግል ማርያም። በነገራችን ላይ እንደነዚህ አይነት ሚላ ነው ጌጦችን ስትለብሱ አንደኛው ዋጋቸው ውድ ነው። ሲቀጥል ደግሞ ሽቶ ሎሽን አታስነኩ፣ ከዋጋው አንጻር ረጅም ጊዜ ሊቆይላቸው። ወይኔ ጉዴ ዛሬ እንዲህ! ወይኔ በቃ ወይኔ በቃ ምንም ነገር በቃ ስላዘጋጅ በቃ እዚሁ ደረሰ። እሺ ምን ማድረግ? አሁን ሰላጣ ሰራለው፣ ሽሮ ሰራለው። ለምን ሽሮ ትኩስ መሆን ስላለበት፣ ሰላጣውም እንደዛው። ወይኔ ዛሬ ወይኔ ወይኔ ከዛ ሌላ ገበን ቀየርኩ። ቢያንስ አያሳጣም ይሄንን ሳረግበት ማለት ነው። ከዛ ቶሎ ልጨርስና ውልቄት አያስቀምጠዋለሁ። ምክንያቱም በጣም ነው የሚያሳከከኝ። አሁን ራሱ በጣም ገና ከማረግ እየተሰማኝ ነው፣ እያሳከከኝ ነው። እሺ ከዛ ሲቀጥል እንግዲህ ሞሰብ አዘጋጀው ማለት ነው። ከዛ እዚ ጋ አሲር አለ ቪምቶ ማለት ነው። እና ያው ሰዓቱ ደረሰ። በቃ ደውሮ ልኛል በመዳን ያደስም። እንዴት እንደተደናገጥኩ ከቀልቢ አደለውም፣ ግን ሁሉንም ጨረስኩ። ብራቦ፣ የምር ብራቦ። ለካ በፊት እነመሲነሽ ያሰነፉሽ እነመሲ ናቸው። የስራችሁን ይስጣቸው፣ ያሰነፉኝ ምን ማርቼ ያሉ። በቃ እኔ ማልችንም እያልኩኝ ራሴ ለራሴ እያታለልኩ ማለት ነው እንደኔ ያለ ባለሙያ ሴት የለም። ሲጀምር ኦኬ፣ በትሪያችን እንጀራችን ከመሰባችን አደረግን። ምክንያቱም እኔ ባህላዊ ነገር በጣም ነው የምወደው። ከዛ ጎመናችን እዚህ ጋር አደረግን። ሽሯችን ደግሞ እዚህ ጋር አደረግን ማለት ነው። ከዛ የሚቀረን ምንድን ነው? የሰራነው ሰላጣና ምስር ወጥ ሰርቻለሁ ማለት ነው። ስንት ነው ስንት አይነት ነው? አምስት አይነት ነው የሰራው ማለት ነው። ጎመን፣ ሽሮ፣ ምስር፣ ሰላጣ፣ ሌላ ደግሞ ምን ነበረ? ወይኔ ስሙ ጠፋኝ። ታውቃላችሁ የሰራሁት ራሱ ማለት ነው አዲስ ነው ነበር ማለት ነው ስሙ እዚህ ጋር እና ጎመናችንን የሚን በዚህ አድርገን ያስቆረጥማል። እየታወቀ ነው። እኔ ደግሞ ቆንጆ አድርጌ እዩት፣ ቀረብ ስናረገው ማለት ነው ማለት ነው ያስጎመጃል በነገራችን ለእናንተ ሰርፕራይዝ ነው። መጨረሻ ላይ ነው ማሳያችሁ። ማን ኦኬ አያምርም፣ አያምርም ደግሞ በነገራችን ላይ ስላላወቅኩ ነው ቀልል ያለ የሰራሁት እንጂ ብዙ ነገር ስራ ነበረ። አሁን የጾም ሰዓት ስለሆነብኝ ማለት ነው። ቪዲዮ ላይስ በስተት የገባች ልጅ ስለነበረች አምታግዘኝ እሷን ለማስወጣት ነው መታየት ስለማትፈልግ፣ በቀጣይ እንግዲህ ማን እንደሆነ ታዩታላችሁ። በቀጣይ ቪዲዮ ማለት ነው። ስለረዘመብኝ ይሄን አንድ ላርገው።